ሰላም እንዴት ናችሁ? እግዚአብሔር ይመስገን! መጀመሪያ ቪዲዮን ከማየታችሁ በፊት ሰብስክራይብ አድርጉኝ፣ አበረታቱኝ፣ ወዳቸዋለሁ። የመም ዛሬ ግንቦት አስራ አምስት ነው። እኔና ባለቤቴ የሶስተኛ አመታችንን በስደት በመዳም ቤቴ እያከበርኩ ነው ሸማቾች ጠፍቶ

ዛሬ ግንቦት አስራ አምስት እስቲ ፍቅራችሁን ግለጹ ብለኝ፣ ሰብስክራይብ አድርጉኝ በእናታችሁ። እኔ መዳን ቅመም ነኝ እና መዳን ቤት ምኔ ነው እንግዲህ፣ ይህን ብሎግ የሰራሁላችሁ ዛሬ እኔና ባሌ እንዳልኳችሁ የተጋባንበት ቀን ነው። ግን ደስተኛ ነኝ። ቢሆንም ግን ባሀጋሪሆን ደግሞ የበለጠ በሰፊው ከዚህ ነበር ይህ። የውሃ ዳቦ የሚደፋውት የውሃ ዳቦ እንዴት እንደሚደፋ አውቃላችኋል። እና በጣም ባለሙያ ነኝ ደግሞ እና ወዳጆቼ፣ ሰብስክራይብ በማድረግ አበረታቱኝ። ፍቅራችሁን ገለጹልኝ